ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ። በሳምንቱ በኢቲኬር የተከናወኑ አበይት ጉዳዮችን መለስ ብለን የምንቃኝበትን ኢቲኬር ማለዳችን ሰዓቱን ጠብቆ ወደ እናንተ መድረስ ጀምሯል። ማለዳውን በመምራት ቤዛ ይሽመልስ አብሬያችሁ ቆያለሁ። በቆይታችን የምንዳሳቸውን ክንውኖች ተመልክተን እንመለስ። ኢቲኬር የረመዳን ወር ምክንያት በማድረግ ለእስልምና እምነት ተከታይ የምርት አስተዋዋቂዎች የኢፍጣር ስነስርዓት ማካሄዱ የኢትኬር አሰልጣኞች ምርቃት ስነ ስርዓት መከናወኑ፣ የኢትኬር ምርቶችን የሚያስተዋውቁ ማህበራዊ ሚዲያ ንቅናቄ በይፋ መጀመሩ፣ በኢትኬር ደብረ ማርቆስ ቅርንጫፍ የኢኤስቲ ስልጠና እየተከናወነ መሆኑ፣ በኢትኬር ጦር ኃይሎች ቅርንጫፍ የስራ እንቅስቃሴ በጥሩ ሁኔታ እንደሚገኝ መገለጹ፣ እንዲሁም ሳምንታዊ የስራ እንቅስቃሴ በክልል ቅርንጫፎች ምን ይመስላል የሚሉ ጉዳዮችን እንቃኛለን። አዳም የወዳደረግነው ጥንቅር እናልፋለን። ኢቲኬር የረመዳን ጾም ወቅት ምክንያት በማድረግ ከእስልምና እምነት ተከታይ የምርት አስተዋዋቂዎቹ ጋር የአፍጥር ስነ ስርዓት አከናውኗል። ባሳለፍነው ሳምንት በወዳጅነት ፓርክ በተከናወነው በዚህ መርሃ ግብር ላይ በርካታ የምርት አስተዋዋቂዎች ና ታላላቅ ሊደሮች የተካፈሉበት ዝግጅት ሆኖ ያለፈ ሲሆን በመርሃ ግብሩ ላይ የድርጅቱ ምክትል ስራ አስኪያጅ ኦፕሬሽን ክፍል ኃላፊ፣ የማርኬቲንግ ክፍል ኃላፊ ና የሚዲያ ክፍል ኃላፊዎች ተገኝተዋል። የኢትኬር አሰልጣኞች ምርቃት ስነ ስርዓት ተከናወነ። ባሳለፍነው ሳምንት በኢትኬር አዲስ አበባ በየደረጃ የሚገኙ አሰልጣኞችን ማፍራት አላማ ያደረጉ ስልጠናዎች ሲከናወኑ መቆየታቸው በኢትኬር ማለዳ ዜናችን መዘገባችን ይታወቃል። እነዚህ ስልጠናዎች የኢትኬር ኤስቲ እና የፕሮፌሽናል አሰልጣኞችን ለማፍራት በአዲስ አበባ ዋናው መስሪያ ቤት ሀያ ሁለት ቅርንጫፍ ና ጦር ኃይሎች ቅርንጫፍ ሲከናወን መቆየቱ ይታወቃል። ባሳለፍ ነው ቅዳሜም እነዚህን ስልጠናዎች ሲከታተሉ የነበሩ ሰልጣኞች የእውቅናና የምርቃት ስነ ስርዓት በኢትኬር ፕላስ መድረክ ላይ ተከናውኗል። በመድረኩም ለተመራቂዎቹ የምስክር ወረቀት ከድርጅቱ ምክትል ስራ አስኪያጅ አቶ ሳሙኤል ተክለየሱስ ተበርክቷል። ሰልጣኞቹ ከዚህ በኋላ በሚኖራቸው የአሰልጣኝነት ጉዞ የድርጅቶቹን ምርቶች ተረድተው ተተኪ አሰልጣኞች የሚያፈሩ እንደሚሆን ይጠበቃል። የኢትኬር ምርቶችን የሚያስተዋውቅ የማህበራዊ ሚዲያ ንቅናቄ ተጀመረ። ባሳለፍነው ዓመት የተጀመረው ይህ የምርት መጠቀምና መሸጥ የሚያበረታታ ንቅናቄ አንደኛ ዓመቱን ባስቆጠረ በዚህ ወቅት ይህንን ንቅናቄ በድጋሚ በማስጀመር የምርቶቻችንን ተደራሽነትና የተጠቃሚነት ምርት አረዳድ ይበልጥ ለማስፋት በማሰብ በድጋሚ ተጀምሯል። ንቅናቄውም በተለያዩ የማህበራዊ ሚዲያ መሪ ቃሎችና በተለያዩ ዝግጅቶች የፋሲካ ባዛርን ጨምሮ በሚኖሩ እንቅስቃሴዎች ለቀጣይ ሳምንታት የሚቆይ ይሆናል። ይህ ንቅናቄ ባሳለፍነው ሳምንት በኢትኬ ፕላስ መድረክ ላይ በይፋ ጅማሮን አድርጓል። በኢቲኬር ደብረ ማርቆስ ቅርንጫፍ የኤስቲ አሰልጣኞች ስልጠና መከናወን ላይ ይገኛል። በቅርቡም ተከፍተው ወደ ስራ በመግባት ጥሩ እንቅስቃሴ ላይ ከሚገኙ ቅርንጫፎች አንዱ የሆነው ደብረ ማርቆስ ቅርንጫፍ አሰልጣኞችን ለማፍራት ወሳኝ ሚና የሚኖረው የኤስቲ ስልጠና ማከናወን ጀምሯል። ይህ ስልጠና ባሳለፍነው ሳምንት በቅርንጫፍ ቢሮው የስልጠና አዳራሽ መከናወን ጀምሯል። የኢቲኬር ጦር ኃይሎች ቅርንጫፍ የስራ እንቅስቃሴ ቅኝት አድርገናል። በአዲስ አበባ ከሚገኙ ቅርንጫፍ ቢሮዎች አንዱ የሆነው የኢቲኬር ጦር ኃይሎች ቅርንጫፍ በቅርቡ ሁለተኛ ዓመቱን ማክበሩ መዘገባችን ይታወሳል። ቅርንጫፉ ሁለተኛ ዓመቱን ካከበረ ካከበረበት ጊዜ በኋላ የሽያጭ መነቃቃትና በምርት አስተዋዋቂዎች ዘንድ የስራ መነሳሳት መጨመራቸውን አስተውለናል። በተጨማሪም ሳምንታዊ የኢቲኬር የህይወት ክህሎት ስልጠና በቅርንጫፍ ቢሮ መከናወኑ የራሱ የሆነ በጎ አስተዋጽኦ እንደሚኖረው ተገልጿል። በቅርንጫፍ ቢሮ ቆይታ ባደረግንበት ወቅት ያነጋገርናቸው የምርት አስተዋዋቂዎች ተከታዩን አስተያየት ሰጥተውናል። ተከታትለን እንመለስ። ሰላም፣ በፍቃዱ ዘርፉ ይባላለሁ። አሁን የምገኘው ጦር ኃይሎች ብራንች ላይ ይገኛለሁ። የእናት ፋንታ የኢትኬር ፕሮሞተር ነኝ። ሳምንታዊ ስራ እንቅስቃሴ በጣም ቆንጆ ነው። ፕሮግራሞች የተለያዩ ፕሮግራሞች ይኖራሉ። ፕሮዳክት ትሬኒንግ ይኖራል። እንዲሁም ደግሞ የተለያዩ ቢኦፒዎች ይኖራሉ። ሀሙስ ሀሙስ ደግሞ የላይፍ ስኪል ትሬኒንግ ይኖረናል። እሱን ተሳትፈን ነው እንግዲህ አሁን የወጣ ነው። በጣም የሚገርም ትሬኒንግ ነበረ። ብዙ ነገሮችን አትርፌበታለሁ በግሌ ቢኦፒዎችንም ኖራሉ። ማክሰኞም ተሳትፌ ነበረ። ፕሮዳክት ትሬኒንግ ነበረ ታሪክ ነበረ ነበረ እንቅስቃሴ ስለ ካምፓኒ የበለጠ እንድናቀ ራሳችን ላይ እንድንሰራ የተለያዩ ስልጠናዎች እየተሰጡ ይገኛሉ። በካምፓኒያችን ላይ ማለት ነው ራሳችን ላይ እንድንሰራ የሚያስችሉ ስልጠናዎችን እናገኝበታለን። በሳምንታዊ የኢትኬር ማለዳችን ከምንዳስስበት ጉዳዮች መሀል የሆነው የኢትኬር ክልል ቅርንጫፎች የስራ እንቅስቃሴ ነው። በዚህ ሳምንትም ከአዲስ አበባ ወጣ ብለው ከሚገኙ ቅርንጫፎች መሀል የሆኑ ድሬዳዋ ቅርንጫፍ የስራ እንቅስቃሴ ተመልክተናል። ከቅርንጫፍ ቢሮዎች ተወካዮች ጋር ያደረግነውን ቆይታ ተከታትለን እንመለስ። እንዴት ነበረ በድሬዳዋ የሳምንቱ የስራ እንቅስቃሴ? የሳምንቱ እንቅስቃሴ በጣም ሀሪፍ ነው። እግዚአብሔር ይመስገን ሀሪፍ ነው። ሳምንቱ ሀሪፍ አልፏል። ጥሩ ጥሩ ሽያጮችም አሉን። ያው ስልጠናም በአግባቡ ይሰጣል መስለልሽ የሚፈልገው መልእክትም ማለት ነው። አሁን አዳዲስ ፕሮሞተሮች ስላሉ አዳዲስ ጅሬን ያደረጉ ልጆች ስላሉ እነሱን ሞር ለማነቃቃት ከአዲስ አበባ ትልልቅ ሊደሮች የተወሰኑ መጥተው ስልጠና ቢሰጡ ይበልጥ የመነቃቃት አቅሙ ከፍተኛ ይሆናል። እሺ፣ መልካም የስራ ሳምንት ይሆንልሽ። እሺ፣ አመሰግናለሁ ለእናንተ። እሺ። በኢቲኬር ማለዳ በዋነኝነት ከምንመለከታቸው ነገሮች መካከል ሳምንቱ እንዴት አለፈ የሚለውም በፎቶ ቅኝት እናደርጋለን። በሳምንቱ የተከናወኑ ዝግጅቶችን በፎቶ ተከታትለን እንመለስ። ተመልካቾቻችን ኢቲኬር በሳምንቱ እንዴታለፈ የሚለውን አበይት ጉዳዮች መለስ ብለን የምንቃኝበትን ሳምንታዊ ኢቲኬር ማለዳችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት እስከምንገናኝ የመላው የኢቲኬር ምርት አስተዋቂዎች መልካም የስራ ሳምንት ይሆንላችሁ። ከኢቲኬር ማለዳ ጋር በዛይሽ መልስ አብሬያችሁ ነበርኩ። መልካም ሳምንት።